አምስቱ የአዲስ አበባ መግቢያ በሮች ምን ይመስላል የሚለውን ድባብ ወደ እናንተ እያደረሰ ይገኛል። እኔ የምገኝበት ሱሉልታ ደግሞ በተለይ የስላሌ እንግዲህ መግቢያ በር ተደርጎ ይወሰዳል። በርካታ በዓሉን የሚያከብሩ ወደ ሆራ ፊንፊን የሚተሙ ህዝቦች በዚህ መሸጋገሪያቸውን ያደርጋሉ። ለመሆኑ ሱሉልታ እንግዶችን ለመቀበል አሁንስ አጠቃላይ ያሉ ዝግጁነትና ድባቡ ምን ይመስላል? እንግዳ ጋብዥ ላቸኋለሁ። በቅድሚያ በጣም ነው የማመሰግነው። እሺ፣ እኔ ሁማ ሁንዴ ይባላለሁ። የሱሉልታ ክፍለ ከተማ አሳደር ነኝ። በአጠቃላይ እንደ ክፍለ ከተማችን ለኢሬቻ በዓል ከፍተኛ ዝግጅት አድርገን እንግዳን እየተቀበልን ነው የምንገኘው። ያደረግነውም ዝግጅት እንግዶች ሲመጡ በማስተናገድ የተለያዩ በአካባቢያችን የሚገኙትን ባህላዊ ምግቦችን በማዘጋጀት መጠጦችን በማዘጋጀት እንግዶችን እንደሚታየው እየተ እንደሚታወቀው እንደሚታየው እያስተናገርናቸው ነው ማለት ነው። በዚህ ነው የምንገኘው በሌላ በኩል ደግሞ የአካባቢያችንን ጸጥታ በመጠበቅ ወደኛ ከሰሜን ሸዋ ከፊቼ የሚመጡትን እንግዶች ጸጥታቸው እንዲጠበቅ ጥበቃም እያደረግን ክትትል እያደረግን እና በዚህ መልኩ በጥሩ ድባብ እንደሚታወቀው ዝግጅቱ የሚታየው ነው የሚታየውን ዝግጅት በከፍተኛ ደረጃ ተዘጋጅተንበት እያካሄድ እንገኛለን ማለት ነው። ተመልካቾች እንደምታዩት እንግዲህ በተለይ አካባቢ የፍቼ እንደዚሁም የሰላሌና መሰል መግቢያ በሮች ነው። በዚህ አካባቢ ታዲያ አዲስ ሚዲያ ኔትወርክ ከጥዋት ጀምሮ አጠቃላይ ያለው ድባብ ምን ይመስላል የህብረተሰቡ ቅንጅት ከዚህ በተጨማሪ የ ታዳሚያ ነው የበዓሉ አክባሪ አጠቃላይ ድባበስ ምን ይመስላል የሚለው ቅኝት አድርጎ ነበር። በዚህ መስመር እንግዲህ በጥሩ እንቅስቃሴ ውስጥ ይገኛል። ጎሳ መኮንን ምትኩ ይባላል። ከገብረ ጉራቸው ነው መጣሁት። በዓሉ በጣም አሪፍ ነው። ሬቻ ለኢትዮጵያ ሁሉም፣ ለብሔር ብሔረሰቦች ለኢትዮጵያ በዓል ነው ብዬ ነው ማሰበው። ለኦሮሞ ብቻ ሳይሆን ለኢትዮጵያ ነዋሪ ሁሉም በዓል ብዬ ነው አሰብኩት። ደረጃ ይባላል። ያው በጣም ደስ ይላል። ከኛ ከገብረ ጉራቻ ተነስተን እስክንደርስ ድረስ በጣም ደስ የሚል ነው። ህዝቡ በጣም እየተቀበለን ነው። በየመንገዱ በውሃ በዳቦ በተለያየ ነገር እያስተናገደ ስለሆነ በጣም በደስታ እየጨፈርን እዚህ ደርሰናል። ይህ ባህል የኦሮሞ ብቻ ሳይሆን የሁሉም ብሔር ብሔረሰብ ነው። የሁሉም ብሔር ብሔረሰብ ሲሆን ደግሞ ምንድን ነው አንድነታችን፣ ፍቅራችን ሁሉንም ነገር በአንድ ስናከብር ጥሩ ይሆናል ብለን እናስባለን። በጣም ደስ ብሎናል። በጣም ተመችቶናል ማለት ነው።